አልያ ቀስ ብላ ከጂያን ህይወት ልትወጣና ልጇን ይዛ ልጠፋ እያቀደች ነው። እስካሁን ድረስ እቅዷን ለማንም ትንፍሽ አላለችም። በአሁኑ በደንብ አርጋ በጥንቃቄ ነው ነገሮችን ለማድረግ የወሰነችው። ጂያንን ሁል ጊዜም እያመሰገነችው ባሯ እየተቀየረ እሱን በፍቅር ይዛው ከዛ አፍዝዛው ትታው ልትሄድ ነው እቅዷ። በአንድ በኩል ጂያን ደግሞ የእሷ ልጅ የኤጀመ ልጅ ልጅ በመሆኑ ምክንያት እናቱ እንደ ራሷ ልጅ ልጅ አትቀበለው፣ ስለዚህ ቤተሰቡ መምራት አይችልም ብላ ነው የምታምነው። ጂያን ደግሞ በጣም ብዙ ከራሱ ጋር ከተማከረ በኋላ ይህን ነገር ቀልብሶ እኔ የእሱ አባት ነኝ በማለት ወደፊቱም ቤተሰቡን እንደሚመራ ይህም ሁሌም ሚስጥሩን እንደሚቀጥል ይናገራል። ጂያን በዚህም በዛም በጣም ብዙ ኃላፊነትና ሸክም እየበዛበት እየመጣ በአንድ በኩል አሊያ ደግሞ ማምለጥ አለብኝ ብላ ወስናለች። ከዛ በቀጥታ ኒውዮርክ ወደምትገኘው ጓደኛዋ ደወለች። ወደ እሷ ደውላ ሄሎ ጃንሱ እንዴ ነሽ ብላ እየጠየቀች ነበረ። ሁለቱ በቪዲዮ ኮል እያወሩ ናቸው። አሊያ የት ነው ያለሽው ካናዳርልሽም እንዴ ብላ ትጠይቃታለች። አዎ ወደ ዛሬን እኮ መጣኝ ብላ እየነገረቻ ነበር። በአንድ በኩል አሊያ እንዴ ቦራን ወደሚኖርበት እንዴ ናችሁ ታዲያ ቆየሽ እንዴ ኬልሽ አለቻት። አዎ ቆየኝ ቆየኝ። ማለት ቦራንን ለመቅበር ነበር የመጣሁት ይቅርታ ያው አልነገርኩሽም ግን ታውቂያለሽ ከልጄ ከዴኒዝ ጋር በፍጥነት ወደ ቶሮንቶ ለመመለስ አስቤ ያለው ግን ሀሳቤን ቀየርኩኝ ወደ ኒውዮርክ መምጣት አስቤ ነበረ እንዴት ነው ኒውዮርክ ኦንላይን ላይ ቤቶችን እያየው ነበረ ለመከራየት ዋጋቸው የቤቶቹ መጠን ምናምን ነገር ምናልባት እኔ ከምፈልገው ጋር ይሄዳል ሄደም የሚለውን ነገር እስኪ ነገ ጠዋት ገባ ብዬ እመለከታለሁ ግን ያው እንደመጣውኝ የሆነ ቦታ ማረፍ አለብኝ እና እንዴት ነው አንቺ ጋር መቆየት እችላለሁ አለቻት ጓደኛዋም እንዴ ይቻላል አሊያ ምን ችግር አለው እንዴ ይህንንማ መጠየቅ እኮ የለብሽም ችግር የለም ችግር ግን ዋናው ነገር በስን ቀን ተመጫለሽ? አለቻት ከሁለ ቀን ከሶስት ቀን በኋላ እያለቻት ነበረ ብዙ እንደማይረዝም ነገረቻት። ጃንሱ ጓደኛዋ እሺ ጠብቅሻለው፣ እንደዋውል አለቻት። ከዛ አሊያ እሺ ብላ ስልኩን ዘጋቸው። ከዛ ዝም ብላ ማሰብ ጀመረች። እያሰበች ቀጥታ ወደ ጃያን ጠረጴዛ እየተመለከተች ነበረ። ዝም ብላ አንዳንድ ነገሮችን ትመለከታለች፣ በእጇ እየነካካቻቸው ነበረ። ከዛ እያነሳች እየተመለከተች እያስቀመጠች፣ በጣም ትኩረቷን የሳበው ደግሞ የሆነች የቢራቢሮ ጌጥ ነበረች። ይህ ጸጉር ጌጥ ላዩ ላይ የቢራቢሮ አይነት ቅርጽ አለው። አንስታ ዝም ብላ ተመለከተችው። ምንድን ነው እንዴት ነው ጂያን ኬትና ያመጣው? ለምንድን ነው እዚያ ያስቀመጠው? የሚሉ ጥያቄዎች ውስጧ እየተፈጠሩ ባል ነበረም። ከዛ ነገሮችን በደንብ ከተመለከተች በኋላ ባይገባትም፣ ግን ዝም ብላ ወጣሽ ከክፍሉ። እንቅልፏ ልተኛ እየሞከረች ነው። እስካሁን ድረስ ጂያን አልመጣም። ደሞ የት ሄዱ ነው ብላ ታስባለች። በሌላ በኩል ጂያን በጠዋት ከነ ነዲም ጋር የሆነ ጫካ ውስጥ ተገናኘ። ከዛ ነዲም እንደመጣ የደሚር አባት ጂያን፣ አንተ አሁንም ያልቦራ መሪ ነህ፣ አሁንም ቢሆን አለቃ ነህ። ታዲያ ለምንድን ነው የጀመልን አለቃ የሆንክ ልትገል የሞከርከው? አለው። ምክንያቱም በወንድሜ ምክንያት ነ እያሉ ነበረ። ጂያን ባንድ በኩል እና በወንድሜ መጣብኝ ብለህ ልትገለው ሞከራ ታደረጋለ? እያለ ነዲም ተናዶ እየጠየቀው ነበረ። ከዛ ጃን የእነሱን ሰው በአንድ በኩል ወንዝ ላይ አንጠልጥለው እንዲያንቁት እያደረገ ነበረ በረቀት። ከዛ እነሱ ይንጫጫሉ፣ እርስ በርስ ሽጉጥ ሁሉ ተደቃቀ ነው። ልቀቀው እያሉን ነበረ። ነገር ግን ጂያን ይህ ሰው ሪኮርድ የተፈጸመብኛል። ስለዚህ እሱም ቤተሰቡም ከዚህ ከማርዲን እንዲወጡ ፈልጋለሁ፣ አለበዚያ ሌላ ጦርነት ነው የሚነሳው እያለ ያስጠነቅቃል። እንዲህ ብሎ ካስፈራራቸው በኋላ ዝም ብለው ይመለከቱት ጀመረ። አሁን ሁሉም የሚያስጨነቃቸው በቀጣይ ደግሞ ኮንትሮባንድ እቃቸው መቼ እንደሚገባ ነው። ከዛ እንዲህ ብለው ሲጠይቁት ጃን ባንድ በኩል ቀኑን አልነግራችሁም ራሴን የማረገው አለ። ምንም ማለት ነው ራሴን የማረገው ማለት፣ ከዚህ ቀደም ራሴን የማረገው ብለ የሆንከውን ነገር እናውቃለን ጃን፣ እንደዚ ነገር አይሰራም ብለው እርስ በርስ ይቆጣሉ። ጃን ግን እንግዲህ ሰላዩን እስከምናገኘው ድረስ ማን እንደሚጠቁምብን እስከምናገኝ ድረስ እንዲህ ነው መሆን ያለበት፣ ወደዳችሁም ጠላችሁ ማለት ነው እያለ ሳይፈልጉም ቢሆን እያሰራራቸው ነበረ። በመጨረሻም እየነድል ሞክር አሉት ፈቀዱለት። ጂያን የፈለገ ነገር ቢፈጠር ሁሉንም እቃችሁን እሰጣችኋለሁ በማለት ቃል እየገባ ነበረ። ከዛ በአንድ በኩል ሀሊስ ወደ ሱ ቀረብ ብሎ ጂያን፣ ምንድን ነው ሀሳብ፣ ይሄ ነገር ትክክል አይደለም ትክክል አይደለም እያሉ ነበረ። ሀሊስ፣ ምንድን ነው እንደማታውቅ የምትሆነው? ምን ሆነ ነው? ቆይ አንተ ኤጀመል፣ በጣም በጣም እየቀረበን እኮ ነው በጣም እየቀረበን ነው ይለዋል። ከዛ ነዲም፣ እሺ በቃ በዚያ ሀሳብ ተስማምተናል። ጂያን፣ ይኸው ለአንድ ነገር ቢፈጠር ግን ከአንተ ራስ አ ኃላፊነቱን ተወስዳለ እያሉት ናቸው። እሻ አላቸው። ከዛ ጃን ወደ ነዲም እየቀረበ ነበረ። ይለ እኔን ለመካድ የምታስቡ በሙሉ ማለት ነው፣ አንድ ድል ሰጥቻችኋለሁ። ይኸው ጥይቱ፣ በዚህ ጥይት ከጀርባ የተኩሱብኝ። ነገር ግን ይሄን ድል ብቻ ነው የምሰጣችሁ፣ አንድ ድል ብቻ። ከዚህ ውጭ ድል የለም። አለበዚያ ግን ሌላ ጦርነት ነው የሚነሳው። ቢያንስ ቢያንስ ጦርነቱን ግን እኔ አልጀመርኩትም፣ በራሳችሁ ፍቃድ ነው የሚጀመረው። ተጠንቀቁ፣ በኋላ እንድትኖሩ አልፈቅድላችሁም እያለ እያስፈራራ። ከዛ ሁሉም ተበታተኑ። ጂያንም ቢሆን ወደኋላ እየተመለሰ ነው ከሱ ሰዎች ጋር። ነገር ግን ሻይን ተደብቆ እያያቸው ነበረ። ሻይን ዝም ብሎ ይከታ ይከታተላል ሻይን ወደፊት የአልቦራ ቤተሰብ መሪ መሆን ይፈልጋል። አሁን ሁሉንም ነገር እያንዳንዱን እየታዘበ ይመለከትና ከዛ ይመለሳል። በሌላ በኩል ደግሞ አሊያ ኒውዮርክ ስቴት የምትገባበትን ቤት በኢንተርኔት እየተመለከተች ነው ያለችው። አብዛኛው ውድ ነው፣ አንዳንዱ ደግሞ በጣም ትልቅ ነው። ደግሞም ጠባብም አለ። ምንድን በጣም ውድ ነው ትላለች። ከዛ ትንሽ ደግሞ ታይና ምንድን ደግሞ በጣም ጠባብ ነው እያለች እያየች ነው። ተጨነቀች። እንደምታስበው አይደለም። ከዛ ድንገት የሆነች ነርስ መጣች። ወይዘሮ አሊያ ወይዘሪት ኬምሮ ይመታለች እየፈለገች ነው መደ ደግሞ ጨርሰናል፣ ምን ይሻላል ብላ ጠይቀቻት። መጣው መጣውኝ፣ እሺ ብላ ወዲያው ነበረ። አሊያ ላፕቶፑን ሳትዘጋው ትንሽ ብቻ አጠፍ ካረገችው በኋላ እየወጣች የነበረው በዚሁ መንገድ ከቢሮዋ እየወጣች እያለ በአንድ በኩል ሚኒ ብዙም ሳትርቅ ቆማለች። ዝም ብላ ታያታለች። አሊያ እየራቀች ከየቻት በኋላ ሚኒ ወደኋላ ዞራለች። ቀጥታ ወደ አሊያ ቢሮ እያመራች ነው። ከዛ በፍጥነት ወደ አሊያ ቢሮ ገባች። ከዛ የአሊያን ጠረጴዛ እያገላበጠች ነው። ወረቀቶችን ታያለች፣ አጫጭር የሆኑ ጽሁፎችን ታነባለ ትሞታለች ምንም ነገር የለም። ከዛ ተረጋጋችና ላፕቶፑን ቀና ስታደረገው እላዩ ላይ ቤት አየች፣ ገረማት። ምንድን ነው ብላ በደንብ ስታነብ ኒውዮርክ ነበር የሚለው። አሪፍ አሪፍ፣ በጣም ቆንጆ። በመጨረሻ አሸነፍኪ ማለት ነው። በመጨረሻ ልትሄድ ነው ማለት ነው። ቲድ ቲድ ቲድ መሄድ አለባት እያለች ሚኔ መደሳሰት ጀመረች። አሊያ ደግሞ እዛ ሆስፒታል ውስጥ ዞር ዞር እያለች ነበር። ድንገት ሻይንን አገኘችው። ሻይን ሻይን፣ እንዴነ? የእውነት ትናንትና ምሽት በተፈጠረው ነገር በጣም አዝኛለሁ ትለዋለች። አመሰግናለሁ እህት ይላታል። እውነት ለመናገር ምንም አልገባኝም። ለምን ጂያን እንደዛ ሆነ እራሱ ምንም ሊገባኝ አልቻለም። ምንድን ነው በመካከላቸው የተፈጠረ ነገር አለ እኔ ማላቀው ብላ ጠየቀችው።? አዎ ነበር፣ ነበር በመካከላቸው ወንድማማችነት ነበረ። ነገር ግን ይህ ወንድማማችነት ከዚህ በኋላ የለም፣ የተፈጠረውን ነገር አይተሻል አላት። ግራ እየገባን ነው። በጣም ያሳዝናል። ግን ታውቃለ፣ በዚህ ምክንያት ናሬ በጣም መጥፎ ሁኔታ ውስጥ ነው ያለችው። ልጅቷ በጣም እየ እየተሰቃየች ነው። ብዙ ችግር እያየች ነው ብላ ነገረችው። ከዛ ሻይን አሰባሰበና ልክ ነሽ፣ እሷም ልክ ናት። እንግዲህ ያው ከዚህ በኋላ የኔና እሷ ጉዳይ አብቅቶለታል ይመስለኛል። እኔና እሷ አንድ ላይ የምንሆንበት መንገድ የለም እያለ ሲናገር ድንገት ናሬ ብቅ አለች። ናሬ ፍለፊታቸው መታ ስትቆም እንዴ፣ ናሬ፣ መቼ መጣሽ? እያለች አሊያ እየጠየቀች አልነበረም። ሻይንም ቢሆን ፍጥጥ ብሎ እያያን ነው። ጥንዶቹ ተፋጠጡ። በዚህ መንገድ እየተያዩ ሰላም፣ አሊያ፣ እንዴት ነሽ? ብላ ሰላም እያለች አልነበረም። ሻይን ትቷቸው ሊሄድ ነው፣ ነገር ግን አልያ ኔ በቃ፣ ወደ ቢሮ ግቢ ብላት ይዛት እየሄደች ነው። ሻይን ዝም ብሎ እያያቸው ነበረ አሁን ሁለት ሴቶች ወደ ቢሮ ከገቡ በኋላ ታውቂያለሽ ሻይ ልክ ነው ትናንትና አማዬ ያንን ነገር ካደረገች በኋላ እኔ እሱን አልክሶ በቃ በጣም ከባድ ነው አስቸጋሪ ነው እማዬ በጣም ተበሳሽታ ነበረ እንደዛ ሆና ጭራሽ እኔም ራሴ መቆጣጠር ከበደኝ ይኸው እሷ ላይ ሽጉጥ ደቀምኩባት ምክንያቱም ከአቅሜ በላይ ሆነብኝ በቃ ከልክ ነበር ያለፈው እያለቻን ነበረ አሊያም ብትሆን አብራት ትጨንቃለች የእውነት እኔ ግን አንድ ያልገባኝ ነገር ማለት ነው የወንድሜ ጉዳይ ነው ወንድሜ እንዴት ነው በአንድ ጊዜ እሳት ለብሶ እሳት ጎርሶ እንደዛ ሲሆን የነበረው እንደዚህ ሲሆን እኮ ያቸው እኮ አላቅም ነበረ ወንድሜ ቢያንስ ነገሮችን በስነ ስርዓት እኮ ያስባል እኮ፣ ግን ምንም እየገባኝ አይደለም አለቻት። እኮ እኔም እሱን እኮ ነው እምልሽ፣ እኔም ገርሞኛል። ተቀይሯል፣ በቃ በጣም ተናዷል አ ሁሉም ሰው ከይናደዳል እኮ ግን የትላንትናው ነገር በቃ ገረመኝ። በጣም ከልክ አለፈ። እንዴት ነው እንደዛ መሆን የሚችለው? ከዚህ ቀደም እንደዛ ሆኖ ያውቃል እንዴ? በእርግጠኝነት የሰማው ነገር አለ፣ ያወቀው ነገር አለ በእርግጠኝነት ትላታለች። ከዛ ናሬ ለምሳሌ ምን እያለቻ ነበረ? አላውቅም፣ አላውቅም፣ አላውቅም ግን በቃ ሻይንን ጠየቅሁት። በመካከላችሁ የተፈጠረ ነገር አለ ወይ ብዬ ጠየቅሁት፣ ነገር ግን እሱ ምንም ሊመልስልኝ አልቻለም። ግራ ገባኝ ጭራሽ እንደሚያቅም እንደማያቅም እርግጠኛ አይደለሁም። ግን አረገ ልንገርሽ ጂያን የሆን ነገር ደብቋል። አዎ ደብቋል። ይሄ ነው የሚሰማኝ ስሜት። አዎ ከፊት ለፊቱ ገጽ የተረዳሁት ነገር ይሄ ነው። ማታ ትላንትና ወጣ፣ ጠጥቶ መጣ እየተንገዳገደ። ከዛ ወደ ዴኒስ ክፍል ገብቶ ተኛ። ምንም አልገባኝም። ራሱን ሁሉ እንደ ሞቀስ ያደረገው ነበረ። ደና አይደለም ሁኔታው፣ ምንም ደና አይደለም። ቢያንስ አንቺ ማወቅ ነበረብሽ ምን እንደተፈጠረ አለቻት። እኔ አላውቅም እንግዲህ አላውቅም፣ ምንም የነገረኝ ነገር የለም። ግን አንቺ ጠየቅሽው አለቻት። ጠየኩት ግን ሊነግረኝ ፈቃደኛ አይደለም። አልነግርሽም ምናምን ነገር ብሎኛል አለቻት። ምን ሊሆን ይችላል? ምን ሊሆን ይችላል? እያለች ናሬ ታስባለች። በሌላ በኩል አሁንም ቢሆን ቢሮ ውስጥ ተቀምጠዋል። እንቅልፍ እንቅልፍ እያለው ነው በጣም ያስባል። የካያ ጉዳይ አለ ምንድነው እየማረገው ብሎ ከራሱ ጋር እያወራ ነበረ። ድንገት ጠበቀው መጣ ጂያን፣ የሆነ ማሳይ ነገር አለ እያለ ወደ ውስጥ ከገባ በኋላ ተመለከተ። ይንን የመንገድ ላይ ቪዲዮ ቅጂ ብሎ እያሳየው ነበረ። በቪዲዮ ላይ የሚታየው ዜሬን ፊት ለፊት ትሮጣለች፣ ሴዳት ይከተላታል፣ ከዛ ከያም እየሮጠ ይከተላቸዋል። ከዛ እስኪ እስኪ ሌላ ሌላ ካሜራ የለም እያለ እየጠየቀ ነበረም። በሌላ አቅጣጫም የተቀረጸ ካሜራ ቪዲዮ ተመለከቱ፣ እሱንም አዩ። አሁንም ቢሆን እየሮጡ ነበረ። ከዛ በኋላ እጥፍካሉ ካሉ በኋላ ግን ምን እንደተፈጠረ በቪዲዮ ላይ አይታይም ነበርም ከዛ ቪዲዮ ላይ ድንገት አንድ ሞተረኛ መጣ። እዚህ ሞተረኛ ላይ ሞተሩ ላይ ካሜራ አለ። ከዛ ሞተሩን ከቆመ በኋላ ይህ ሰው የተኩስ ድምፅ የሰማ ይመስላል ደንግጦ ድጋሚ ሞተር ሳይክሉ ላይ ወጥቶ ወደኋላ አድርጎ ሲመለስ ይታያል። ኤሮል አአ ይሄ ይህን ሞተረኛ ማግኘት አለብን። ይሄ ሞተረኛ በእርግጠኝነት ሞተር ሳይክሉ ላይ የሆነ ቪዲዮ አለ። አዎ፣ የተቀረጸ ቪዲዮ አለ። እሱ ማግኘት አለብን። ከሀያ ነጻ የሚሆነው በዚህ መንገድ ብቻ ነው። አዎ፣ በመጨረሻም በዚህ መንገድ ብቻ ነው እያለ ጂያን ይናገራል። አሊያ እንዲሁም ናሬ እያወሩ ናቸው። ታዲያ ከኦስካን ጋር ያለሽ ግንኙነት እንዴት ነው ብላ ናሬ ጠየቀቻት። ያው እንግዲህ ክፍል ለይተናል። የተለያየ ክፍል ነው የምንተኘው አለቻት። ቆይ ሁሌ እንደዚህ ሊቀጥል ነው እንዴ ናሬ ብላ ጠየቀቻት። ታዲያ ማለት በዚህ መንገድ ልኖር ነው እንዴ እኔ አልወደውም እኮ ከነጨራሹ ከነአካቴው እኮ ነው አልወደው ትላታለች። ይገባኛል ይገባኛል፣ ግን በዚህ ሁኔታ ትቀጥ ያለሽ አትቀጥ የሚለው ነገር ደግሞ አሳሳቢ ነው ስትል አልነበረም። ይኸውልሽ እየፈለገ ወንድሜ ላይ ብትናደጅበትም፣ ነገር ግን ከኦስካን ጋር እንዳታወዳድሪው እሺ፣ በፍጹም እንዳታወዳድሪው፣ ሁለቱ በጣም የተለያዩ ሰዎች ናቸው አለቻት። አሊያ ጨንቋት እያሰበች ነው። በረዥሙ ተነፍሳለች። ዝም ብላ እያየቻ ነበረ። እኔ ምለው የሆነ ነገር ልጠቅሽ ፈልግ ነበረ። ያው እዛ ከቤታችሁ ስር ማለት ነው የሆነ ቢሮ ነገር አላለ፣ በደረጃው ስር አይቸው ነበር እና እሞን ስጠይቃት እሱ የጃን የሚስጥር ቢሮ ነው አለች። የግሉ ቢሮ ነው አለች። የግሉ ቢሮ ነው ስትል ምን ማለት ነው? እዛ በጎጥ የሚያዘዋውረው እቃ የሚያከማቸው እዛ ነው፣ ምን መጋዘን አለ፣ የሆነ ስቶር ነገር አለ ማጠራቀሚያ። ምን ማለት ነው አልገባኝም አለቻት። አይ አይ ወንድሜማ የሚሰራውን ስራ ከቤት ጋር አያገናኝም። አንድም እቃ ወደ ቤት ይዞ መተው አያውቅም፣ የፈለገ ነገር ቢፈጠር አለቻት። ከዛ አይ ዝም ብዬ እኮ ነው ዝም ብዬ ግራ ሲገባኝ ምናልባት የሆነ የደበቀው ነገር ካለ ምናምን ነገር ብዬ አሰብኩኝ አለቻት አሊያ ለምሮግ እንደዚህ የምጠይቅኝ ብላ ጠየቀቻት ከዛ አሊያ ምን ችግር አለው ስላ ነበረ ምን ለማወቅ እየሞከርሽ ነው ግን ምንድን ነው ነገሩ ምንም አልገባኝም በእርግጠኝነት አንድ ሰው ስለሌላ ሰው ለማወቅ ሲፈልግ ብቻ ነው እንደዚህ ዓይነት ሀሳብ ወደ ውስጡ የሚመጣ ምን ተፈጠረ አለቻት አሊያ ክቡ ብላ ነበር የምታያት አረ አረ ናሬ ስሜት የማይሰጥ ነገር አታውሪ እንዴ ምንድን ነው የምታውሪው ምንድን ነው የምትዩ እንዴት እንዴት ነው እንደዚህ ማስበው እንዴ እያወቅሽ ቆይ ቡና ልቅዳለሽ ብላ ከተቀመጥችበት ተነሳች ናሬ እየሳቅች ነው እንዴት እንደተጋባን ረስተ ተሽ ነው? እንዴት ሊሆን ይችላል ይሄ? እያለች ቡና እየቀዳች ነው። ናሬ ግን አልመስልሽ እያላል ነው። እንደ እኔና እሱ ተገደን እኮን የተጋባ ነው፣ በቦራን ምክንያት፣ በቦራን ችግር እያለች ቡና እየቀዳች እኔ ምለው እንዴ ነው ስለ ጸጉር ጌጥ እስኪ ምትኝ ነገር አለ ደሞ ሱ ኬትን ያመጣው አለቻት። የምን የጸጉር ጌጥ ብላ ናሬ ጠየቀች። እኔ እንጃ የሆነ የጸጉር ጌጥ ጠረጴዛ ላይ አይቼ ነበረ ላዩ ላይ ቢራቢሮ ነገር አለው አለቻት። እሱማ እያለች ስልኳን ወጣችና ፎቶ አሳየቻት። ይሄ ቢራቢሮ ወንድሜ ለእኔ ሰጥቶ የነበረ ስጦታ እኔ ግን አልፈልግም ስለው ተናዶ ወሰደብኝ። ከዛ አልሰጥሽም አለኝ። ከዛ አስቀምጦታል ማለት ነው። የሚገርም ነው እያለች እያሳየቻት ነበረ። እሷና ጂያ ከወንድሟ ጋር ህጻን እያሉ የተነሱትን ፎቶ እያሳየቻት ነበረ። የጸጉር ጌጡንም አርጋው ነበረ። ከዛ ናሬ ዝቅ ብላ ትመለከታለች። ከዛ አልያን አየቻት ፈገግ ብላ። አሁንም ቢሆን እየጠረጠረቻት ነው። ይውልሽ፣ አንድም ቀን ማለት ነው ሼዳ የጂያን ክፍል ገብታ ታቀም? አንድ ቀንም ፈቅዶላት አያውቅም። በተለይ ያኔ ግን ጠብቃ ጠብቃ አልገለው ሞክራ ነበረ እያለች ነው። ቆይ እኔ ምንም እየገባኝ አይደለም። ታዲያ እንዴት ነው? ለደሚር ለምን አልነገራችሁትም ነበር ቀደም ብላችሁ ማለት? በቃ ደሚርም ሼዳን ያፈቅራታል፣ ሼዳን ብትሆን ደሚርን ታፈቅሯለች። አስገድዞ ነበር ያገባት? ምንድነው ነገሩ? በማለት ቻት በሌላ በኩል ደሚር ደግሞ ሕገ ወጥ የሆነ ዝውውር አድርጓል። ዛሬ ብዙ መሳሪያ በድንበር በኩል አስገባ። መጋዘን ውስጥ ከገባ በኋላ ተመለከታቸው። እያንዳንዱን መሳሪያዎች ከተመለከተ በኋላ ሌላም ደግሞ እጽ አስገብቶ ነበረ። እጹን ካየ በኋላ አው በመጨረሻም፣ ይሄ መሬት አልቦራ እንዳለ የኔ ይሆናል። ጂያን እመጣልሃለሁ፣ እንደ ምስጥ ነው ሰርስሬ የምበላ እያለ እየዛተ ከመጋዘኑ እየወጣ ነበረ። በቅርቡ ሽያጭ ያካሂዳል። በአንድ በኩል ናሬ ደግሞ ስለ ሼዳ ለአሊያ ብዙ የማታቀውን ነገር እየነገረቻት ነበረ። እንዴት ሼዳ ከጊዜ በኋላ በመጨረሻ ከጂያን ፍቅር እንደያዛት ነገረቻት። አሊያ ከው ነበር ያለችው። የበለጠ ፍርሃቷ እየጨመረ መጣ። በሌላ በኩል ጂያን ቢሮ ውስጥ ተቀምጠዋል። ጠበቀው መጥቶ ያው እንግዲህ ጂያን ሞታረኛውን አግኝታ ነው ነበረ። ነገር ግን ማሞት ቀድሞናል፣ ደብቀውታል። በእርግጠኝነት አስፈራርቶት ሊሆን ይችላል። እንደገና ቪዲዮንም ሊያስጠፉት ይችላሉ እያለው ነበረ። ጂያን ተጨነቀ። ከዛ እንዲህ እያለ የነገረው ድንገት ሚኔ መጣች። ሚኔ ስትመጣ ወዲያው ነበር እንዲወጡ አድርጓቸው ወደ ሚኔ እየቀረበ ነበር። መልቶኝ ይመጣልሽ አላት። አይ ምንም ልጠይቅህ እኮ ነው አንዳንድ ነገር እንደይነ ተጠፋፋን እኮ። ምንድን ነው ስልክም ልደውልልህ ነበረ፣ ግን ያው እያለሽ ነበር። ያው ምን ሚኔ ለምዶር? ግን እንደዚህ አይነት ስህተት የምትሰሪው ለምዶር የምትመጪው? እኔ እኮ ስራ እኮ ነው የምሰራው እዚህ አላት። ይገባኛል። ላወራ ነበር የመጣሁት። ያው አጎት ጋ ከተጨቃጨቅ በኋላ አንዳንድ ነገሮችን አላወቅኩም ነበር። ንገረኝ እስኪ ምን ተፈጠረ? ደህና ናችሁ? አለችው ደውለሽ አጠቂም ነበር አላት። እችል ነበር እችል ነበር፣ ግን አንተ እስከምደውል እየጠበቅኩኝ ነው። ምናልባት በስራ ቢዚ ትሆናለብህ ብዬ ነው ጃን። አውቃለሁ ለአሁንም ቢሆን ላይ ተናደብኛል። ይገባኛል እኮ ግን እንደዚህ መሆን የለብህም እንደዚህ መሆን አይጠበቅብም ጃን። እሺ ቅርታ በቀሽ ስህተትና ምኝ ያለው አሁን ማድረግ የምችለው ይቅርታ መጠየቅ ብቻ ነው። እኔ አንተን ማጣት አልፈልግም አለችው። እሽ ልሽ አሁን ልሽ ስራ ላይ ነኝ ያለሁት፣ ስትውጭ ደስ ይለኛል አላት። እሺ ጥሩ፣ ጠብቃለሁ። እስካሁን ድረስ በጣም ብዙ ጠብቀ ነበረ፣ አሁን ደግሞ ለአጭር ጊዜ መጠበቅ አይከብደኝም። እመነኝ፣ ሁል ጊዜ ጠብቃለሁ። እኔ መቼም ቢሆን ከጎንህ አልርቅም እያለችህ ወጣች። ጃን ግርም ብሎ እያያን ነበረ። ሚኔ ከጃን ቢሮ እየወጣች ናሬ ወደ ወንድሟ እየመጣች ነበረ ሁለቱ አጣመው ተገናኙ። አንቺ ምልሳሪ መጣሽ? ብላ ጠይቀቻት። ጂያንን ለወራው ነበር የመጣው አንቺ ግን ምን አይነት ጨካኝነሽ? ስትል ነበር። ማ እኔ እኔን ጨካኝ? የሚገርም እኮ ነው። ደሞ እኔን ጨካኝ አደረግሽ? ወይ ጉድ። ለአሊያ ያንን ቪዲዮ የሰጠሻት አንቺ አይደለሽ እንዴ? ከዚህ ውጪ ጭካኔ አለ እንዴ? ብላ ጠይቀቻት። ጨካኝ እያለች ምልሳ ስትሰድባት ይገባኛል፣ ይገባኛል፣ ግን እሱ ችግር አይደለም። ችግሬ መሆኗ ያቅ ማድረግ ማረጋልኝ ጋርሽ ማድረግ ያለብኝን ነገር ነው ያደረኩት። አንቺ ያገል ጠይቀሽ እስኪ፣ አንቺ በእኔ ቦታ ብትሆኚ አታደርጊውም ነበረ? ግጥም አድርገሽ ታደርጊዋለሽ። እንደውም እኔ የሚከብዱኝን ነገሮች አንቺ ማድረግ ትችያለሽ፣ ስትል ነበረ። የሚገርመው ነገር ምንም ታቂያለሽ አንቺ ሁለቱን ለማራራቅ ጥረት እያረግሽ ነው፣ ነገር ግን ይሄ ቪዲዮ እየበለጠ ወንድሜንና አሊያን በጣም እያቀራረባቸው ነው አለቻት። ሚኔ ሳቀች። እሱን ወደፊት አብረን የምናየው ይሆናል እያለቻት ነው። ናሬ ገርሟ ተያየቻት። ነው ሚኔ ትስቅባታለች። ከዛ ቀጥታ ናሬ ትታት ወደ ወንድሟ ቢሮ እየገባች ነው። በሩን ከፍታ እንደገባች፣ ለምንድን ነው እቺ ልጅ የምትመጣው ደግሞ እዚህ ሚኔ ለምድ የመጣችው አለችው። አንቺ ራስሽ ለምንድን የመጣሸው አላት። እኔ ማለ ጠይቀ ነው። ቆይ አንተ ምን ሆነ ነው ትላንትና ማታ እኔ ዝም ብሎ እንደዚሁ በባዶ አይመስለኝም፣ አሊያም የጠረጠረችው ነገር አለ በማለት ነገረችው። ምን አለችሽ እያላ ነው ነው አይደለም፣ በእርግጠኝነት የሆነ ነገር አለ ብላኛለች። እና ንገረኝ ምን እንደተፈጠረ፣ ችግር የለም ንገረኝ፣ ለእኔ ብቻ አለችው። አልነግርሽም አላት። ሌለምሮ ማን ነገረኝ አለችው። አልነግርሽም አንዲ መሆን ስላለበት ነው በቃ። ብዙ ተኮሳትሮ ይመልስላታል። ወንድሜ እባክህ ንገረኝ፣ ምንድነው እንደዚህ ያናደደ? ምንድነው ያስከፋ? ወይም እማዬንስ ምንድነው እንደዚህ ያበሳጫት? አዎ እሷ ላይ ሽጉጥ መደቀኔ ትክክል ላይሆን ይችላል፣ ግን ምን ሆነ ነው ግን አንተ አለችው። እንደዚህ መሆን አለበት በቃ። ይኸውልሽ፣ እማዬም ትክክል ናት። እሺ በሆነ መንገድ እሷንም ብትሆን ተረጃት። እሺ እና በምንም ሁኔታ በዚህ ጉዳይ ድጋሚ አንነጋገርበትም፣ አልያንም መልሰሽ እንዳታወሪያት እያላ ነው ነገር ግን አሊያ አሁን ለማምለጥ በጣም ብዙ እያቀደች ነው። ማታ ወደ ልጇ ስትመጣ የዘይነብን ሰርግ በተመለከተ ከልጇ ጋር እያወራች ነበረ። ከዛ እንዴ ነው ወደ ዘይነብ ሰርግ መሄድ ትፈልጋለህ አለችው፣ አዎ እያላን ነው። ከዛ እንዲህ ሲላት ላጎት ንገሯ ንገረው፣ ሰርጉ ላይ መገኘት እፈልጋለሁ፣ መሄድ እፈልጋለሁ በልና ንገረው፣ እሺ እያለችው ነበረ። ልጇም እሺ ይላታል። ከዛ ዴኒዝ እንዴ ነው ታስታውሳለህ፣ እኔ እናንተ የሆነ ሰዓት ላይ ኒውዮርክ ሄደን ነበረ። እንዴት ነው ኒውዮርክን ተወዳታላ? አለችው አዎ ደስ ይላል ደስ ይላል ኒውዮርክ ይላታል። ስለዚህ ምናልባት ድጋሚ ደግሞ ልንሄድ እንችላለን አለችው። ግና አጎቴ ጂያንም አብሮ አብሮን ይሄዳል ብሎ ጠየቃት። ዝም ብላ አየችው። አየችውና በቃ በልበል ተኛ ተኛ ተኛ እያለች እያስተኛችው ነበረ። ልጇን በዚህ መንገድ እያስተኛችው ከዛ ወደ ክፍሏ እየመጣች ነው። ቁጭ ብላ ጃን እስኪመጣረስ እየጠበቀችው ነበረ። ከዛ ጃን መጣ። ደናደሪ ብሏት ባጠገቡ አልፎ ወደ ክፍሉ ሊገባ ነበረ። ጃን ምንድነው የተፈጠረው? ግን ምንድነው ዛሬ በጊዜ መጣ? ምንድነው ዛሬ ዝውውር የለም። ምንም የለም። ምንም የምሰራው ስራ የለም ማታ ላይ አለችው። አለ አለ ብዙ ነገር አለ። እንደውም ቦታውን አድራሻውን ነግሬሻለሁ። ችግር የለም። ቃል እገባለሁ። ለፖሊስ መጠቆም ካማረሽ ማለት ነው አላት። ሻይን በጣም ተናዷል። በጣም ተናዷል። እንድታቆ ብዬ ነው የምነግረ ዜሬንም አይቻ አግኝቻል ነበረ። ግራ ገብቷታል። ግራ ተገብታለች። ምናልባት እኔ ፈርቻለሁ ቃሏን በመጨረሻ ሰዓት እንዳትቀየር ችሎቱ ላይ ብዬ አስባለሁ። እና ታዲያ እንዴት ነው ማስረጃ ያገኘ ከያን በተመለከተ እንዴት ነው ጥሩ ነው እያለችው ነበረ። እየፈለግን ነው አላት። ዝም ብሎ እየተመለከታት ሌላ ጥያቄ ደግሞ ሌላ አንተ መቼ ነው ሰርጉ ግን የዘይነብ ንስ ቤተሰብ መቼ ነው የምታገኘው? አለችው ነገ ጠዋት ይመጣሉ አገኛቸዋለሁ በማለት መለሰላት። ቀኑስ እሺ መቼ ነው ሰርጉ? አለችው እሱ ምን ይመለከትሻል? አላት እንዴ ከሆስፒታል ፍቃድ ጠይቃለሁ አላልኩም እንዴ ለእኔ ያስፈልገኛል። ቀኑ እባክህ ትነግረኛለህ አለችው። ዝም ብሎ ፈገግ ብሎ ካየ በኋላ ቆይ አንቺ ምንድን ነው እንደዚህ በጣም አሳሰበሽ? እሳ አላት። በጣም ያሳስበኛል። በቃ ዴኒዝም ደግሞ መሄድ ይፈልጋል። ለእኔ መሄድ እንደሚፈልግ ነግሮኛል። ምን አልነገረም እንዴ አለችው። አልነገረኝም ምናልባት በጣም እየተጫንሽ እንዳይሆን አብሮሽ እንደሄድ በማለት ጠየቃት። የማይመስል ነገር አታውራ አለችው። ትቷት ወደ ውስጥ እየገባ ነበረ። እንደገባ ተከትለው ገ ባች መታጠቢያ ቤት መሄድ እፈልጋለሁ ብለው ገባች። ከዛ እሱ ዝም ብሎ ያስባል። ወደ ጠረጴዛው ተመለከተ፣ እንደ ተነካካ ገባው። ከዛ ተመለሰልት ወጣ ነበረ አሊያ፣ ለምንድነው ግን እኔ ጠረጴዛ ላይ ያሉት እቃዎች የምትነካኪው ምንድነው? ምን ፈልገሽ ነው አላት። እኔ ምንም የሚመለከተኝ ነገር የለም ስለዚህ ምንም አልነካካውም እያለች ነበር። አይ ተነካክቷል፣ ተነካክቷል ስለማነው አላት። እኮ ምናልባት ቤተል ላይ ጸሩ ገብተው ሴቶቹ ሳያውቁ ነክቶት ሊሆን ይችላል እያለች መለሰች። አረ አይደለም፣ አይደለም፣ የሆነ ሰው ሆን ብሎ ገብቶ ነክቶት ነው በማለት ተናገረ። ከዛ ዝም ብሎ ሳይፈጠበት አዎ በቃ አዎ በቃ እንዴ፣ ዝም ብዬ ገባሁኝና ነካካሁኝ። ምንድነው ችግሩ? ቆይ ነበር ከዛ ዛጋ ያለውን የቢራቢሮ የጸጉር ጌጥ አገኘሁኝ፣ ናሬን ጠየኳት። ከዛ ናሬ በልጅነቷ ትንሽ ልጆች እያላችሁ የሰጣ ስጦታ እንደሆነ ነገረች። በቃ ምን የሚካበድ እኮ ነገር እኮ የለውም አለችው። ዝም ብሎ ተመለከታት። አያ ለመጀመሪያ ግን መዋሸት አልነበረብሽም እያለን ነው። በጣም ነው የምታካብደው፣ ለምን እንደምታካብድ ግን አይገባኝም። እስቲ በቃ ይህን ካወራና ይቀር፣ የሆነ ጥያቄ ልጠይቅ ፈልጌ ነበረ። ለምንድ ነው ግን ሼዳ ከአንተ ፍቅር እንደያዛት ለደሚር ያልነገርከው? ብላ ጠይቀችው። ፍጥጥ ብሎ እያያን ነበረ። እሱም ቢሆን በጣም ብዙ ተሰቃይተዋል። ይህን ካወቀ ራሱን ነበር የሚያጠፋው። ብዙ ብዙ ነገሮችን እያለ ነገራት። ገርማ ታዩዋለች። ከዛ በቀጥታ ክፍሉ ለቃ ወጣች። ከዛ ብዙ አራቀችም፣ በሩን ተደግፋ ታስብ ጀመረ። በመስቶት ውስጥ ትታያለች። ጂያንም ቢሆን እያያን ነው። ተጨነቀች፣ ብዙ ነገር እያሰበች ነው። ጂያን በቀጥታ ማታ ላይ ተደወለለት። ሄሎ ሄሎ፣ ጂያን ስለ ሞተረኛው ሳጣራ ነበረ እና በመጨረሻም ያው የማሙት ቤት አካባቢ እንደታየ ሰማኝ። አሁንም እሱ ላይ ለመረሰ ሞክራለሁ። እስከ ነገ ጠዋት ድረስ ግን ልንደርስበት ይገባል እያሉ ነበረ። ጂያን በጠዋት የዘይነብ ቤተሰብ ሲመጡ ተቀበላቸው። የዘይነብ ፍቅረኛ ጀማ ሲባል መጥቶ ነበረ። ጃን የእሷንም የእሱንም ቤተሰብ እያስጠነቀቀ ነው። ከዚህ በኋላ ምንም ግርግር መኖር እንደሌለበት በባህሉ መሰረት ትዳራቸውን እንዲፈጽሙ እያስጠነቀቀ ነበረ። በተለይ የዘይነብ አባት ሴት ልጁ ላይ ምንም ነገር እንዳያደረግ እየተቆጣው ነው። ከዛ ላይ መጣች። ለማንኛውም አይና ባለቤቴ ወይዘሮ አሊያም ብትሆን መተን የሰርጉ ተከፋይ እንሆናለን፣ ሰርጉ ላይ እንገኛለን ብሎ ተናገረ። ዞር ብላ ታየዋለች። ከዛ በዚህ መንገድ እየሸኛቸው ድንገት ሰዳከት መጣች። ጋንም ግቡ እናንተ፣ እሰራላችኋለሁ፣ ቅጣታችሁን ታገኛላችሁ ብላ ስዝት ነበረ። ከዛ ሰዳከት ወደ ልጁ አቀረበች። ጃን እንዴ ነው ከያን በተመለ ከተማ ማስረጃ ተገኘ፣ አለችው እየፈለግን ነው ይገኛል ይገኛል አታስቤ ብሏት እየሄደ ነበረ። ተደውሎለት በፍጥነት ከሞዛፈር ጋር እየራቀ በአንድ በኩል ሰዳከት ዝም ብላ አሊያን እያየቻን ነበረ። እንዲሁ ስትገለማ መጣት አሊያ ፈገግ ብላ አየቻትና መልካም ቀን ብላት ትታት ሄደች። እነ ጃን መንገድ ዘጉ። መንገድ ዘግተው እነ ማሙት ድንገት መጡና የተዘጋው መንገድ ጋር ደርሰው ጃን ችግራለን እንዴ እያሉ ነበረ። ማሙት የደበከው ነገር ካለ ንገረኝ ብሎ ጠየቀው። ምንም አልደበኩም ይለዋል። ማሙት ያን ሞተረኛ ከደበከው ንገረኝ፣ ድጋሚ እየጠየኩ ነው ብሎ ጠየቀው። ማሙት በፍ ፍጹም እኔ ማቀልህ ነገር የለም፣ እያሉ ነበረ። ጥሩ እሺ ጥሩ በቃ ለማ መልካም ነገር ይግጠምህ፣ እያለ ቀስ ብሎ ጃን ልብሱን እየነካካ ጥንጥዬ ማይክራፎን ናት ልብሱ ላይ አጣበቀበት። ከዛ በቀጥታ ወደ መኪናው እየገባ ነበረ። ማሞት መኪና ውስጥ እንደገባ ወደ ደሚር ስልክ ይደውላል። ሄሎ ሄሎ፣ ደሚር አረ ጃን አውቆብናል፣ አውቆብናል ጭራሽ እየደበቅነውን ነገር ነቅቶብናል እያሉ ነበር። አረ አላወቀም፣ አላወቀም ባክ፣ ጃን እንደዚህ ነው እየሸወደ ነው እያለ ነበረ ደሚር። ከዛ በኋላ ጃን በቀጥታ ማሞትን እንዲከታተሉት ሌላ ሰዎች እየመደበ ነበረ። ካያ እሰር ቤና ያለው አሁን ችሎት አለ ተብሎ ተነግሮታል። በቀጥታ ካለበት እስር ቤት እየወጣ ነበረ። በአንድ በኩል ከድረን ደግሞ አብረን እንወጣለን አታሰብ እያለ ተቃቅፈው ሁለቱም እዚሁ ይለያያሉ። በሌላ በኩል ዜሬን እየተመከረች ነው። አባቷ በደንብ አርጎ እየመከራን ነው። ቃልሽን ቀይር እያላት ዜሬን፣ ሻሂን ዛሬ ካያ መውጣት የለበትም ካያ ከዛ እስር ቤት ከወጣ መጥፎ ነው ለኛ ተሸነፍን ማለት ነው እያለ ብዙ እየመከራን ነበር። ሴት ልጁን ሁሉም ነበረ ዜሬንን ሲጫናት የነበረው ቃሏን እንድትቀየር። ከዛ ቀጥታ ወደ ፍርድ ቤት መጡ። አባታቸው እዛ ሆስፒታል ውስጥ ተኝተዋል። ከዛ ቁጭ ብለው እየጠባበቁ ነበር። ድንገት ናሬና ኦስካን መጀመሪያ መጡ። ኦስካን ሻይንን ሲያየው ቀስ ብሎ የናሬን እጅ ያዘ። እሷም ዝም ብላ እጇን እንደያዘ ቀረች። ብዙም አልታገለችውም። ከዛ ወደ አጠገባቸው ሲቀርቡ ቀስ ብሎ እያቅፋን ነበረ። ቪዳን ስታይ ፈጣሪ ቤትግስቱን ስጠኝ ትላለች። ተናዳ ነበር መታያቸው። ከዛ ደግሞ ሰዳከት መጣች። ሰዳከት ከሁሉም ጋር ከወንድሟ ጋር ሰብሰብ ብላ እንደመጣች ወዲያው ነበረ ወደነ ቪዳን እየቀረበች እየነበረው። አሁንም ቢሆን ሰዳከት ቪዳንን፣ ሻይንን ዜሬንን ትገላምጣቸዋለች። ከዛ ናሬ እናቷን ላናግርሽ አለቻት። ትንሽ ጠጋ ካሉ በኋላ እማ ማየ ትላንትና ያረኩን ነገር ትክክል አይደለም። በቃ አንቺን ሽጉጥ መደቀን አልነበረብኝም። በጣም ይቅርታ እያለች ነበረ ጥሩ ጥሩ፣ ልጅ ችግር የለም አለቻት። እማዬ ግን ምንድን ነው የደበቃችሁት? ምንድን ነው አንቺና ወንድሜ የደበቃችሁት ነገር አለ፣ ንገሩኝ፣ ምንድን ነው አለቻት። ማወቅ የለብሽም እንዲኖ መቀጠል ያለበት ትላታለች። ናሬ እናቷን ለማወጣጣት ብዙ ጥረት አደረገች። ነገር ግን አልነግርሽም አለቻት። ብዙም አልቆየም ካያ መጣ። ካያ ሲመጣ እናቱ ሰፍ ብላ የኔ ልጅ ካያ ብላ ልትጠጋው ስትል፣ ነገር ግን እሱ አጎቱን ለመግደል ሙከራ ስላደረገች አሁንም ቢሆን እንዳዘነባን ነበረ። ነገር ግን ዜሬንን ሳያት እያለቀሰች ነበረ። አታልቅሽ፣ ችግር የለም እኔ ምንም አልሆነም እያላን ነው። ከዛ ወደ ችሎቱ ሊገቡ ናቸው። ደሚር ደግሞ ወደ ሊፍት እየገባ ነበረ። ወደ ሊፍት ውስጥ እየገባ ድንገት ጂያን መጣ። ጂያንና ሙዛፍር ወደ ሊፍት ውስጥ ከገቡ በኋላ ደሚር ተናገድሞ ሞተረኛ የታለ እያሉ ነበር። እኔ አላውቅም አላውቅም፣ ኬል ላምጣ አላውቅም አልኩ እኮ ይሏል ጂያን በተደጋጋሚ ፊቱን ሆዶ ደጋግሞ እየመታው ነበረ። ደሚር እያዞረው መጣ። አራሱ ሊስት ደረሰ። ኪናውንም ቢሆን እየሳቀ ነበረ። ጃን በደበደበው ቁጥር ይስቃል። ከዛ ኤሮል ወደ ጂያን ደወለ። እረ ችሎቱ ሊጀመር ነው፣ ቶሎ ብላችሁ ማስረጃውን አምጡ ብሎ እየጠየቀ በመጨረሻ ማህሙት ልብሱ ላይ ማይክራፎን እንደተቀመጠ አወቀ። ምንድነው እያለ ማይክሮፎኑን ከተመለከተ በኋላ ወዲያው ነበረ ወደ ደሚር የደወለው። ወደ ደሚር ሲደወል ጃን የደሚርን ስልክ አነሳው። ሄሎ ማሙት፣ ረፍዶብሃል። ሞተረኛው የት እንዳለ አውቃለሁ፣ ማስረጃውን ይዤ እመጣለሁ እያለው ነበረ። ይህን ጊዜ ማሙት ተደናበረ። ሞተረኛውን ደብቀውት ነበረ። ከዛ ሞተረኛውን ወደ ደበቀው ቦታ በፍጥነት መኪና ውስጥ ገብቶ ሲንቀሳቀሱ፣ ቀጥታ ጃን ደግሞ ለሰዎቹ ደውሎ ማሙትን በደንብ ተከተሉት እንዳያመልጣችሁ ብሎ ትዕዛዝ እየሰጠ ነበረ። ጃን አሁንም ቢሆን ደሚርን አለቅም እሰራልሃለሁ እያለ ራሱን እስኪስት ድረስ ፊቱ እስኪ ደማማ ድረስ እየደበደበው ነው ያለው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ፣ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።